ዘላቂ ሰላም እንዲረጋገጥ ተመራቂ የአድማ መከላከል ፖሊስ አባላት የገባችሁትን ቃል ኪዳን በአግባቡ ልትወጡ ይገባል ሲሉ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው አሳሰቡ። በብርሽለቆ ወታደራዊ ማሰልጠኛ ተቋም ለ33ኛ ዙር ሰልጥነው ነው የተመረቁና ባህር ዳር ከተማ የተመደቡ የአድማ መከላከል ፖሊስ አባላት ባህር ዳር ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ዘመኑ ይርጋ አቀባበሉን ተከታትሎ ተከታዩን ዘገባ አዘጋጅተዋል። የአማራ ክልል ፖሊስ ኮሚሽን ለ33ኛ ዙር ሰልጥኖ ያስመረቃቸውና በባህር ዳር ከተማ የተመደቡ የአድማ መከላከል ፖሊስ አባላት ባህር ዳር ከተማ ሲገቡ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ጎሹ እንዳላማውና ሌሎች የከተማ አስተዳደሩ አመራሮችና የጸጥታ ተቋማት ኃላፊዎች በተገኙበት ደማቅ አቀባበል ተደርጎላቸዋል። ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በዚሁ ጊዜ እንዳሉት ተመራቂ የአድማ መከላከል ፖሊስ አባላት ህዝብና መንግስትን በታማኝነት የማገልገል ትልቅ አደራ አለባችሁ ብለዋል። ነገ በትልቅ ኃላፊነት ቦታ ላይ የምታገለግሉበት እድል እንዳለ እያሰባችሁ ከወዲሁ የተጣለባችሁን ኃላፊነት በአግባቡ ልትወጡ ይገባል ያሉት ተቀዳሚ ምክትል ከንቲባውም እናንተ የተሰጣችሁ ኃላፊነት ህዝብንና አገርን መጠበቅ ነው። ህዝብና አገርን ከመጠበቅ በላይ ታማኝነት ህዝብና ሀገርን ከመጠበቅ በላይ ክብርና ኃላፊነት የለም። ዛሬ በዚህ ደረጃ ያላችሁ ነገ ትልልቅ መሪዎች የምትሆኑ በመሆናችሁ ይህንን ኃላፊነታችሁን ደግሞ በትክክል እንደምትወጡ ህዝቡ በሙሉ ልቡ ያምናል። መንግስት የክልሉ መንግስት፣ የከተማ አስተዳደራችን ያምናል። የከተማችን ህዝብ አሁን ላይ ዘላቂ ሰላምን አጥብቆ ይፈልጋል፣ ያሉት ተቀዳሚ ምክትል ከንቲባው፣ ህግ ለማስከበር የገባችሁትን ቃል ኪዳን በአግባቡ ልትወጡ ይገባልም ነው ያሉት። የክልላችንና የከተማችን ህዝብ ሰላም ይፈልጋል፣ ልማት ይፈልጋል። እስካሁን በመጣንበት መንገድ መጥፎ ዜና መስማትን ሰልችቷል። ከዚህ በኋላ ሰላምን አብዝቶ ይፈልጋል ህዝባችሁ፣ ወገናችሁ። ይህንን ደግሞ መንግስት የመሪነት ድርሻውን እየተወጣ እናንተ፣ ህግን በማስከበር ኃላፊነታችን በጋራ እንወጣለን። ተመራቂ የአድማ መከላከል ፖሊስ አባላት በበኩላቸው በመንግስትና ህዝብ የተደረገልን አቀባበል ተልኳችን በአግባቡ ለመወጣት የሚያነሳሳ ነው ብለዋል። የአማራ ህዝብ አሁን ያለበትን የሰቆቃ ህይወት በውል ተረድተናል የሚሉት የአድማ መከላከል አባላቱም ህግ እንዲከበርና ዘላቂ ሰላም እንዲሰፍን የሚጠበቅባቸውን ሁሉ ኃላፊነት በአግባቡ ለመወጣት ዝግጁ መሆናቸውንም ገልጸዋል። ኮንስታብል ቃል ኪዳን ለምን ባላለ። የመንግስት እንትን አቀባበል፣ ህዝብ አቀባበል በጣም ደስ የሚል ነው። እኔ እንደጠበቁት አይደለም ያገኘሁት። ስልጣናችን ስንሰለጥን በአሪፍ መልኩ ነው የሰለጥን ነው እናም አሁን ሀገራችን ካለችበት ሁኔታ አንጻር ሰላማችን ሰላማችን ይመለሳል ብዬ ተስፋ አረጋለሁ። እኔም ለራሴ የአማራ ህዝብ ከልቅሶ እንዲወጣና እንባዎቹ እንዲታበሱለት እፈልጋለሁ። ለዛም በቆረጥነት ሁላችንም ተነስተናል። ኮንስታብል ኃይለ ማርያም መንገሻ እባላለሁ። ክልላችን ያለችበትን ቀውስ ስለተረዳን ክልሉ ደግሞ ይህንን የጸጥታ ኃይል ለማቋቋም ጥሪ ሲያደርግ ክልላችን በዚህ አጋጣሚ ማዳን እንደምንችል ስላወቅ ያው እንደ ራሴ እኔም በዚህ አባልነት ተካትቼ ክልሉን አሁን ካለበት ቀውስ ምንም እያረጋጉት ቢሆንም ያሉት ወንድሞቻችን እስካሁን እኛ ደግሞ ከነሱ ጋር ተጋግዘን የክልሉ ህዝብ በነፃነት እንዲንቀሳቀስና ሰላምና ደህንነቱ የተረጋገጠ ክልል ለማድረግ ዝግጁን እናያለናዋን። ኮንስታብል በሌኖ ተፈራ ባላለሁ። ፖሊስነት ማለት በእኔ አገላለጽ ለህዝብና ለወገን ድጋፍ የሚሰጥ ይህ ችግር እንዲፈታ በታማኝነትና በቃ የሚሰጠነን አሪፍ የሆነ ነገር እና የሚሰጠነን ግዳጃችን ለመዋጣት ነው። እኛ ምንሰራው ህዝቡ ህግ ለማስከበርና ዘላቂ ሰላም እንዲሰፍን በሚከናወነው ሁሉ ተግባር አጋዥ እንዲሆንም ተጠይቋል።